ሰውየው እንጨት በመፍለጥ ይተዳደራሉ የመንደሩ ሰው የሚጠራቸው በቅጽል ስማቸው ወይ አዳም እያለ ነው እኚህ ሰው እንዲህ መባላቸው አንድ ልማድ ስላላቸው ነበር ዘውትር የእንጨት መፍለጥ ስራቸውን ሲያከናውኑ በየመሃሉ አረፍ ባሉ ቁጥር ወይ አዳም ይላሉ በቁጭት ላባቸውን በጣታቸው ወደ ምድር እያንቆረቆሩና ከንፈራቸውን እየነከሱ ታዲያ አንድ ቀን እንጨታቸውን እየፈለጡ ሳሉ ይህንን ምሬታቸውን ያውቅ የነበረ አንድ ባለጸጋ አጠገባቸው መጥተው ቆመ አመጣጡም ለፈተና ነበር። እና ተገቢውን ሰላምታ ካቀረበላቸው በኋላ አባቴ፣ ሁልጊዜ ወይ አዳም እያሉ በብስጭትና በማማረር ስሙን ሲያነሱ ሰማለሁ። አዳም ማን ነው? ያን የሰው ዘር ሁሉ አባት የሆነውን አዳምን ነው ወይስ? ሲል ገና ንግግሩን ሳይጨርስ፣ አረ ራሱ ራሱ ነው ራሱ አዳም እንጂ አሉት፣ ከአፉ ነጥቀው። አሁንም እያማረሩ አዳም ምን በደሎት? አለባለጸጋው ሽማግሌውም እባክተወኝ ልጄ እሱ አትብላ የተባረው ያቺን ፍሬ ባይበላ ኖሮ መች ይረገም ነበር? እሱ ባይረገም ኖሮ ጦሱ መች ለኛ ይተርፍ ነበር? አሉና የተለመደ ሮሯቸውን ለቀቁት። ባለጸጋው የሚለውን ብሏቸው ወደ ቤቱ ከወሰዳቸው በኋላ አብረው መኖር ጀመሩ። አንድ ቀን ታዲያ እንዲህ ሆነ። ባለጸጋው ሩቅ አገር እንደሚጓዝ ሆኖ ራሱን እያዘጋጀ ሁለት በወርቅ የተለበጡ ሳጥኖችን እየሰጣቸው አባቴ ካሰብኩት ሀገር ደርሻ እስክመለስ ድረስ እነዚህን ሁለት ሳጥኖች ሳይከፈቱ በጥንቃቄ ይጠብቁልኝ እንግዲህ በቤት ያለው ሁሉ የእርሶ ነው። ይህንን ሁሉ ማድረጌ ደግሞ ብወዶት ነው፣ እና አደራዎትን ብሎ ተሰናብቷቸው ወጣ። ባለጸጋው ከሄደ አንድ ቀን እንኳ አልሆነውም። የሽማግሌው ሀሳብ ሞልቶ ከተረፈው ከቤቱ ሀብትና ንብረት ይልቅ በእነዚያ በወርቅ በተለበጡ ሁለት ሳጥኖች ላይ ብቻ ተንጠልጥሏል። ስለዚህ ለምን ከፍቼ አላያቸውም አሉና አንደኛውን ሰጠው ሳጥን ከተቀመጠበት ቦታ አቅርበው ከፈቱት። በዚያ በወርቅ የተለበጠ ሳጥን ውስጥ የነበረችው እርግብ ነበረችና ወዲያው በራ ተሰወረች። ሽማግሌው ክፉኛ ደነገጡ። የበረረችውን እርግብ መልሶ ማኖር በተአምር ካልሆነ የማይቻላቸው መሆኑን ሲያውቁ ሳጥኑ እንደነበረ ገጥመው ወደ ነበረበት መለሱ እና ሁለተኛውን ሳጥን የመክፈት ጉጉታቸው ከእርግቧ ጋር በሮ ስለጠፋ ቁጭ ብሎ አደራቸውን መብላታቸው ጸጽቷቸው የተግሱ ገቡ። በዚህ መሀል ባለጸጋው ከሄደበት ተመለሰ። ሽማግሌው ጸጥታው ረፍት ስለነሳቸው እሱ ሳይጠይቃቸው በፊት ቀድመው ልጄ ያደራይን በልቻለሁ፣ የሰጠኸኝን ብዙ ትቼ ያስጠበቀኝን አንዱን ከፍቻለሁ እርግቧን በራለች፣ በማለት እያለቀሱ እግር ስር ይንከባለላሉ። ባለጸጋው ግን ዝም ብሎ ሲሰማቸው ቆየና ሁለተኛውን ሳጥን በፊታቸው ከፈተው። ያን ጊዜ ሽማግሌውን ሲያገኛቸው ለብሰውት የነበረው ድሪቶ ልብስና ሮጌ መጥረቢያቸው በሳጥኑ ውስጥ ነበር። ሁሉንም አወጣና ለሽማግሌው ሰጣቸው። አዎ እርግቧ በራለች። የለበሱትን ያውልቁና ይህንን ይልበሱ፣ ከዚያም መጥረቢያዎትን ይዘው በቶሎ ከቤት ይውጡልኝ አላቸው። ሽማግሌውም እንባቸው በጉንጫቸው እንደ ቦይ ውሃ እየወረደ የታዘዙትን ብቻ ፈጸሙ። ሽማግሌው ከባለጸጋው ቤት እንደወጡ ወደ ቀደመው ስራቸው ተመለሱ። አሁን ግን እንደ ድሮ ሲደክማቸውና በየመሀሉ አረፍ ሲሉ ወይ አዳም ማለታቸውን ትተዋል። በድካማቸው ጊዜ ላባቸውን እየጠረጉና ከንፈራቸውን እየነከሱ ወይ አዳም ሳይሆን ወይኔ ማለት ጀምረዋል። እንዴት ጥሩ ተምረዋል። አያ ከበሮ በሰው እጅ ያምር፣ ሲይዙት ያደናግር ይላሉ ኢትዮጵያውያን። እውነት ነው። ሁሌም ቢሆን በርቀት በምናየው ነገር ብቻ መፍረድ የለብንም። ሁሉንም ነገር ወደ ራስ አቅርቦ ማየት ያስፈልጋል። ራስን ከተጠያቂነት ለማሸሽ የምናደርገው ጥረት በመንፈሳዊው ዓለም ቦታ የለውም። ሰው ባያይ እና ባያውቅ እግዚአብሔር ያውቃል ያያልም። ለእያንዳንዱ እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር አለ ስለተባለ እያንዳንዱ በራሱ ኃጢአት ብቻ ይጠየቃል።